ዛሬ የማሳያችሁ ለፀጉራችን ፕሮቲን ነው። ፀጉራችን ግዴታ በሳምንት አንዴ ፕሮቲን ያስፈልገዋል። እሱ ደግሞ በቀላሉ በቤታችን ውስጥ የሚገኙ ሶስት ወይንም አራት ነገሮች በቀላሉ የምንሰራበት ፀጉራችንን አንደኛ በጣም ያጠነክርልናል፣ ያፋፋልናል፣ ያበዛልናል። በዛ ላይ ርዝመት ይኖረዋል። አንደኛ ላሳያችሁ እርጎ ነው። የትኛውንም አይነት እርጎ ተጠቀሙ። እንደ ፀጉራችሁ ብዛት እኔ አሁን ላይ ፀጉሬ በጣም እየበዛና እያደገ ስለሆነ ሶስት ማንኪያ ወይንም ሁለት ከግማሽ ብንለው ምንም እንትን የሚያመነታ ነገር አይደለም። ሁለት ከግማሽ አደርጋለሁ። ከዛ ደግሞ እንዶቹ ምንድን ነው የሚያስፈልገን? ኮኮናት፣ ኮኮናት ይሄኛውንም መጠቀም ትችላላችሁ። ይኸው ይሄኛውንም መጠቀም ትችላላችሁ። አለዛ ግን እኔ አብዛኛውን ጊዜ ይሄኛውን ኮኮናት ነው የምጠቀመው። ኦኬ ሰው ኮኮናት የፈለጋችሁትን ወይም ቤታችሁ ያለውን አንድ ማንኪያ፣ ሁለት ማንኪያ ማድረግ ትችላላችሁ። ይኸው እኔ ኮኮናቴን አንድ ማንኪያ ሙልት አድርጌዋለሁ፣ ሁለት ማንኪያ በሉት። ከዛ ካስተር ኦይል ወይንም የአጉሎ ቅጠል የሚባለው ካላችሁ እሱንም ትንሽ አድርጉበት። ትንሽ አደርግበታለሁ፣ አንድ ማንኪያ የሚሆን መጠኑ፣ ችግር የለውም ቤተሰቦች። ከዛ የሚያስፈልገን ሁለት እንቁላል፣ ሁለት እንቁላል ምንድነው የምናደርገው? አድርገን እንቁላላችንን እዚህ ላይ እንሰብራለን። ያው ሁለተኛውን እንቁላል ሁለት እንቁላል ብቻ። ፀጉራችሁ በጣም ብዙ ከሆነ ሶስት እንቁላል አድጋችሁ ቤታችሁ ያላችሁን። እኔ ደግሞ ያው የራሴን ቅባት ስላለኝ ከራሴ ቅባት ትንሽ አደርጋለሁ። እንደገና ብዙ ጊዜ አምላ ወዳለሁ ከአምላ ትንሽ አደርግበታለሁ። ፀጉራችሁ የሚሰባበርባችሁ፣ የሚቆራረጥባችሁ እድገትና ብዛት የሌለው ወሳኙ ነገር ይሄ ነው አንደኛ የቀላትቀል ጥቅሙን እንገራችሁ። በሳምንት አንዴ ነው የምትቀቡት። በሳምንት አንዴ ፀጉራችን ከመታጠባችሁ በፊት ተቀብታችሁ አርባ ደቂቃ ብቻ ታቆዩትና ከአርባ ደቂቃ በኋላ መታጠብ ትችላላችሁ ማለት ነው። ጥቅሙ አንደኛ ፀጉራችንን በጣም ያጠነክርልናል። ሁለተኛ ፀጉራችን እርጥበት ወይንም ሞይስቸራይዘሮችን እንደምንጠቅም አሁን ብዙ ጊዜ የፀጉር ሞይስቸራይዘሮችን እንጠቀም የለ ልትሄድ ነሱን ቦታ በሚገባ ይተካልናል። ሁለተኛ ፀጉራችሁ ከተጎዳባችሁ ፀጉራችሁን ያስተካክልላችኋል። ፀጉራችን በጣም የሚያበራ እና በቃ ጤናማ ፀጉር ብዙ ጊዜ የማንጸባረቅ ብርሃን የሆነ የሚያንጸባረቅ ነገር የመስጠት አቅም አለው። በዛ ላይ ፀጉራችን ፕሮቲን ስለሚፈልግ ፕሮቲን የምናገኝበት የመጀመሪያው መንገድ ፀጉራችሁ ኮረፎር ነው የአስቸግራችሁ ከሆነ ለኮረፎር በጣም ሀሪፍ ነው። ሲቀጥል ደግሞ የፀጉራችን ቆዳው ከምንም በላይ ለፀጉራችን እድገት ወሳኙና ዋናው ነገር የፀጉራችን ቆዳ ስለሆነ የፀጉራችንን ቆዳ ለማዳበር በሚገባ ይረዳናል። ዋናው የፀጉራችን ቆዳ ጤነኛ ወይንም ንጹሕ ሲሆን ነው ፀጉራችን ማድረግ የሚችለው ማለት ነው እንደዚህ አርጋችሁ በየሳምንት አንዴ ይህንን እሁድ ጸጉራችሁን ተቀቡ። ከዛ ሙልጭ አርጋችሁ በሻምፑ እና ኮንዲሽነር መታጠብ ነው። ታጥባችሁ ጥርግ ያለ ላይት እንደ ብሉ ማጂክም ሆነ ዳስ ሆነ ለፀጉራችሁ ቆዳውን ወይ ደም የፀጉራችሁን ዘለላ ቅባት ቀብታችሁ ትጎነጉኑታላችሁ ካላችሁ ማለት ነው። እሺ ሶ ፀጉራችሁን ማስተካከል ከፈለጋችሁ ጸጉራችሁን ፕሮቲን ያስፈልገዋል። የጸጉር ቆንጆ ሄር ማስክ ፕሮቲን በቀላሉ በቤታችን የምንሰራው ቀላል ውህድ ነው። ተጠቀሙት፣ ትወዱታላችሁ። እንግዲህ ይሄ ነው። በሳምንት አንዴ ይሄንን ፀጉራችሁን በደንብ መቀባት ማለት ነው። ሶ በየሳምንቱ የፀጉር ፕሮቲን ያላቸውን ወይም ለፀጉራችን ላይ እንደ ፕሮቲን የምንጠቀምባቸውን የፀጉር ማስኮች በየሳምንቱ ሰርላችኋለሁ። ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። መልካም ቀን። በሶስት ነገር እቤታችሁ ግዴታ ሁሉንም መጠቀም አይጠበቅባችሁም። እንቁላሉን አድርጎውን እርጎውን ካረጋችሁ እቤታችሁ ያለውን የትኛውንም የሆነ አቮካዶን ቅባት ሆነ አምላም ሆነ ኮኮናትም ሆነ እቤታችሁ ያለውን ቅባት መጠቀም ትችላላችሁ ማለት ነው። አብራችሁ እዚህ ጋር ሚክስ ስታደርጉት በደንብ ሚክስ አድርጉት የጓጎለ ነገር እንዳይኖር ከዛ ፀጉራችሁ መቀባት ነው። ወዳችኋለሁ። በደንብ ላይክ እና ሼር ይደረግ። ቀጣይ ሳምንት ደግሞ በሌላ የፀጉር ቆንጆ ፕሮቲን ደግሞ እመጣላችኋለሁ።